የሳዑዲ እና የኢትዮጵያ ጆይንት ቢዝነስ ካውንስል ሁለተኛ ዙር ስብሰባውን እዚህ አዲስ አበባ ላይ ያካሂዷል ይሄ ጆይንት ቢዝነስ ካውንስል የኢትዮጵያ ቻምበር ኦፍ ኮመርስ እና ሳዑዲ ፌዴሬሽን ኦፍ ቻምበር ኦፍ ኮመርስ በጋራ ያቋቋሙት መድረክ ነው። ይሄ በዋነኝነት በኢኮኖሚ ዘርፍ እየተሰራለውን የዲፕሎማሲ ስራ የሚገመግም በኢትዮጵያውያን ወደ ሳዑዲ የሚያደርጉትን ኢንቨስትመንትና ንግድ ያጋጠሙት ችግሮች ካሉ የሚለይ፣ አዳዲስ እድሎችን የሚፈትሽ እና የተመቻቸው ሁኔታ የሚፈጥር፣ የሳዑዲ ኢንቨስትመንት ደግሞ ወደ ኢትዮጵያ እንዲመጣ ከመጡም በኋላ ደግሞ ወደ ተግባር ሲቀየር ያጋጠሙ እንቅፋቶች ካሉ እሱን እየለየ ችግሮችን እየፈታ ግንኙነቱ የበለጠ በተግባር በኢኮኖሚ የጋራ ጥቅም ላይ የተመሰረተ እንዲሆን እያደረገው ነው ያለው። የኢትዮጵያና የሳዑዲ ግንኙነት ኢኮኖሚያዊ ብቻ ሳይሆን ሰውኛም አለው። የሰው የህዝብ ለህዝብ ትስስር አለው የምንለው በርካታ ወገኖቻችን ዜጎቻችን ወደ ሳዑዲ ሄደው የስራ እድል አግኝተው በተለያዩ የስራ ዘርፎች ውስጥ እየሰማሩ ነው ያሉት። ባለፈው አመት ወደ ሁለት መቶ ሺህ የሚያህል ዜጎቻችን ወደ ሳዑዲ መጥተው የተለያዩ ስራ ዘርፎች ላይ ተሰማርተዋል። በዚህ አመት ደግሞ ወደ 360 ሺህ ዜጎቻችን በተለያዩ የስራ ዘርፎች ላይ እንዲሰማሩ አስፈላጊው ዝግጅት ተጠናቆ አሁን ተግባራዊ እንቅስቃሴ ውስጥ የገባንበት ሁኔታ ነው ያለው። ስለዚህ በእንደነዚህ አይነት ተጨባጭ ውጤቶች እየታጀበ ዲፕሎማሲያዊ ግንኙነት ነው ያለን። ባጭሩ ይህን የስራ ስምሪት እድል አሁን ወደ ስኪልድ ሌበር ወደ ሙያተኞችንም ጭምር በርካታ ሙያተኞች ከተለያየ ዩኒቨርሲቲዎች ከተለያየ ትምህርትና ስልጠና ማዕከላት ተመርቀው ለሳዑዲ ገበያ ደግሞ በጣም ክህሎቱም እውቀቱም የስነ ትስስሩም ስስሩም በጣም የተመቸ ሁኔታ ስላለ መሳተፍ የሚችሉበት ሰፊ እድል ስላለ በዚህ ዘርፍ በተለይ የሙያተኞች የስራ እድልን በተመለከተ በአጭር ጊዜ ውስጥ ስምምነት ላይ እንደርሳለን ብለን እናስባለን። ሰፊ ስራ እየተሰራ ነው ያለው። ይሄ ሲሳካ በርካታ ባለሙያዎቻችን፣ ፕሮፌሽናሎቻችን ልክ አሁን በዶሜስቲክ ስራ ላይ የተገኘውን ድል እና ከዚያም በላይ የሆነ በጣም በርካታ እድሎች የሚከፈቱበት ይሆናል ብዬ አስባለሁ። አገር በቀል ኢኮኖሚክ ሪፎርሙ እና የእሱ ራዕይ እና እሱ ያስቀመጣቸው የፖሊሲ ፍሬምወርኮች ለኢንቨስትመንት በጣም ምቹ ሁኔታ የፈጠሩ፣ ኢኮኖሚውን ከዳር እስከ ዳር እየቀየሩ ያሉ፣ ለትብብር በጣም በርካታ እድሎችን እየከፈተ ነው ያለው። በግብርና የንግድ ለውውጡን ስና ሳዑዲ ተራ ቁጥር አንድ ላይ ከተሰለፉት የእኛ ቡና ገዢ አገር ነች። ስለዚህ ትልቁ የኤክስፖርት ምርታችን መዳረሻ ነች ማለት ነው። የእንስሳትና የእንስሳት ውጤቶች ስጋን ጨምሮ በስፋት መዳረሻቸውን ያደረጉት ሳዑዲ አረቢያ ላይ ነው። አሁንም ይሄ ፍላጎት እየሰፋ እየሄደ እያለ እንዳለ እያየነ ነው። በሌሎች ዘርፎች በእህል ምርት በሲሪያልስ በተለያዩ የግብርና ምርቶች በጣም ሰፊ እድል ነው ያለው። ኢትዮጵያ ቀጥታ አክሰስ ቱ ሲ እንዲኖራት ይህን ኢትዮጵያ ያቀረበችውን ሌጅትሜት የሆነ ጥያቄ በሳዑዲ በኩልም ወገኖቻችን በዋነኝነት ተረድተው ወገኖቻችን ያሏቸው አቅም አለ። ራሳቸው ዲፕሎማቶች ናቸው። ወገኖቻችን በውጭ ሀገር ሲኖሩ፣ ስለዚህ እነሱን በመያዝ እነሱም ጉዳዩ ላይ ግልጽነት እንዲኖራቸው በማድረግ በሳዑዲ በኩል ደግሞ በዜጋም በተለያዩ ዲፕሎማቲክ ደረጃ ያሉትንም በመንግስት ደረጃ ያሉትንም አመራሮች አስፈላጊውን ፖለቲካዊ ድጋፍ እንዲሰጡ ሰፊ ስራ እየተሰራ ነው ያለው። እኔ ሳይ ጥሩ ግንዛቤ እየተፈጠረ እየመጣ ነው ብዬ ነው የማስበው። በተለያዩ ደረጃዎችም ከዚህ አኳያ የኢትዮጵያን ጥያቄ ትክክለኛነት፣ ተገቢነት፣ ወቅታዊነት በትክክል የሚረዱ መሆኑን በተለያዩ አጋጣሚዎች እያየን ያለ ነው።